አባባ ወግ ደረሰኝ ይባላሉ። ሰወዳቸው ከስማቸው ጀምሮ ነው። ስለ ጸባያቸው ካወራሁ ደግሞ አጉድላቸዋለሁ። ምስኪናቸዋ፣ ጨዋናቸዋ፣ ኩሩናቸዋ ሲያልፍ ደግሞ ጸሎተኛ ስለሆኑ ድብቁ መነኩሴ ይባልላቸዋል። እነሱ ቤት ስሄድ ባለቤታቸው ወይዘሮ ስሄን ደሞ የሚጣፍጥ ምስሮት ያቀርቡልኛል። እሳቸውን ሳይ ከባላቸው ጋር በጸባይ መመሳሰላቸው ይገርመኛል። አንድ ቀን አባባው ደረሰንጋ እየተጫወትን እየተጫወትን፣ ባባ ግን ለምን ልጅ አልወለዳችሁም? አልኳቸው። ምን ነው ልጄ ወልደናል እንጂ አሉኝ ወደኔ ዞረው በግርን ትያዩኝ ሳውቃቸው ጀምሮ ልጅ የላቸውም። በስተሰርጅና መቼስ አይወልዱ ብዬ አስቤ እርሶ ከሌላ ወልደዋል ወይስ እማማናቸው አልኳቸው። መቼስ ስዳፍራቸው ለጉድ ነው። በስማ ወልድ ምን ነው አንተ እኔ ነኝ በሲሄኔ እምሄደው ብለው ትንሽ ቆጣ አሉና ትግስቴ የምትባል ልጅ አለችን አሉ። ደሞ ሰከን ብለው እና አባባ የት ነው የምትኖረው? ትግስቴ አንደኛ ስጋ የላትም ግን ልጃችን ናት። አየህ እኔና ስሄን ወልዶ ለማቀፍ አልታደልን ይሆናል። ልጅ ማጣታችን አጣልቶን ግን አያውቅም። አስር ልጅ ብትወልድ ውብ ቤት ብትኖር ሚስትህ ብታምር ካልታገስክ ባንድ ጀንበር ሁሉም ይበተናል። እኔና ስህኔን ይዛ ያመጣችን ትዕግሥት ናት። እሷ ልጃችን ናት። ፍቅር ስላለን ይኸው አብረን አመሻሸን። ባለትዳር ስትሆን በሩካቤ ከምትወልደው ልጅ ቀድመህ ትዕግሥትን ውለድ። የራስህ ቦታ ስትገባ መታገስ መቻልን አወቅበት። የታገሰ አይረፍድበትም። እግዚአብሔር ለሚታገሰው የሚፈልገው እንኳ ባይሆን ጽናትን ይሰጠዋል የልጆችን ፋንታ ሚስትህን ልጅም ሚስትም እናትም አባትም አድርጎ ይሰጥሃል። ፈተና ቢገጥምህ፣ ተስፋ ብትቆርጥ፣ ቢከፋህ ታገስ። ጻድቁ አብርሃም በትግስቱ ነው ያሸነፈውና ታገስ። ስለዚህ የእኛ ልጅ ትግስት የተባላለች አሉና አቀፉኝ። መታገስ ጸጋ ናት። በመኖር ውስጥ ታጋሾች ያደርገን ቸርን ሰንበት ቻቻ እንዳዘጋጀው